ኢትዮጵያ ዓለም አቀፍ መርሆችን በመጠቀም የባህር በር ባለቤት መሆን እንዳለባት ታምናለች። በማመንም የባህር በር ጥያቄዋን እውን ለማድረግ እየሰራች ትገኛለች። የህዝብ ተወካዮች ምክር ቤት አባላት ጥያቄም፣ ኢትዮጵያም የባህር በር ተጠቃሚነትን ለማረጋገጥ በሰላማዊ በህጋዊና ዲፕሎማሲያዊ መንገድ የተጀመረው ጥረት አሁናዊ መልክ ምን ይመስላል ነው። የኢትዮጵያ የባህር በር ፍላጎት ከጎረቤታችን ኤርትራ ጋር ባለው ግንኙነት አውደ ውስጥ እንዴት ይታያል? የሻዕቢያ ቡድን የኢትዮጵያን ፍትሃዊ ጥያቄ ለማዛባት የሐሰት ፕሮፓጋንዳ የሚነዙና የሚያሰራጩ ኃይሎችን አሰማርተዋል። በሀገራችንም ውስጥ ግጭቶች እንዲባባዙ ተግቶ በመስራት ከመስራት ጀምሮ የተለያየ አፍራሽ ሙከራዎችን እያደረገ ይገኛል። በመሆኑም ከዚህ የሀገር ሉዓላዊነት ከሚጥስ የሽብር ድርጊት እንዲታቀቡ ይህ የሻዕቢያ ጸረ ሰላም ኃይል እኩይ ተግባርና ድርጊት በቀጠናው ሰላምና ደህንነት ላይ የደቀነውን አደጋ የአፍሪካ ወንድሞችና የዓለም አቀፍ ማህበረሰብ እንዲገነዘቡ በመንግስት በኩል እየተሰሩ ባሉ ስራዎች ማብራሪያ ቢሰጡ ኢትዮጵያ ካለችበት ጂኦግራፊያዊ አቀማመጥና ከቀጠናዊ ሚናዋ አንጻር የሀገራት የጂኦፖለቲካና ፖለቲካና ጂኦ ኢኮኖሚ የትኩረት ማዕከል በሆነው ቀይ ባህር የዳር ተመልካች ልትሆን እንደማይገባ መገመት አያዳግትም። ለዚህም ኢትዮጵያ የባህር በር ያጣችበትን አጋጣሚ ወደ ባህር በር ባለቤትነት የመመለስ ጊዜዋ ሩቅ እንደማይሆን ጠቅላይ ሚኒስትር ዶክተር አብይ አህመድ አረጋግጠዋል። እኛ የቀይ ባህር ጉዳይ ህጋዊ ታሪካዊ መልክአ ምድራዊ እና ኢኮኖሚያዊ ጥያቄ ነው ብለን እናምናለን። ቀይ ባህርን ኢትዮጵያ ለማጣት ሰላሳ ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ በሰላሳ ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችሁ። ሌላ ሰላሳ ዓመት ያስፈልጋታል ብዬ ግን አላስብም። በተረጋጋ መንገድ በሰከነ መንገድ በውይይት መሄድ በጣም አስፈላጊ። የፈለገብን ወያይ ግን ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ ግን አላስብም። የኢትዮጵያ የባህር በር ጥያቄ ከፍትሃዊ የጋራ ተጠቃሚነት መርህ የሚመነጭና የሕልውና ጉዳይ መሆኑ ላፍታ እንኳን የሚዘነጋ አይደለም። የለውጥ መንግስቱ አካሄድም የተጠናና ስትራቴጂክ የሆነ ነው። ያን ከማድረግ አንጻር በተለይ ህዳሴ ግድቡን ማጠናቀቅ ትልቅ የስትራቴጂው አካል ነው። ባህር በር የሌለው አገር ለአንድ ሎክድ ይሆን አገር ማለት ዓለም ላይ እየተካሄደ ያለውን ነገር እማያቅ ቤት የተቆለፈበት ሰው ማለት ነው ይላል። ዓለም ላይ ምን እየተካሄደ ነው ያለው የሚለው በፍጹም ያቅ በጣም አስቸጋሪ ሁኔታ ነው እና በጣም ፕሪካሪየስ ኮንዲሽን ነው። መስኮት ግን ካለው ባህር በር ማለት ወደብ መያዝ ማለት ልክ መስኮት እንዳለው መስኮት ስትከፍቺ ዋትስ ጎይንግ ኦን ማየት ትችያለሽ። የባህር በር ጥያቄን መሰረት አድርጎ አሁን ላይ በኢትዮጵያና በኤርትራ መካከል የተፈጠረው እሰጥ አገባ በሰላማዊ መንገድ ሊፈታ ይገባል የሚሉት ደግሞ የምክር ቤት አባላቱ ናቸው። ከኤርትራ ጋር በጦርነት ዋዜማ ላይ የምንገኝ ይመስለኛል። በሁለቱ ሀገራት በኩል የተሟላ የጦርነት ዝግጅት እየተደረገ እንደሆነ በዓለም አቀፉ ማህበረሰብ ዘንድ በሰፊው ተዘግቷል። የባህር በር ጉዳይንም አስመልክቶ ከኤርትራ ጋር የገባንበትን እሰጥ አገባ በሰላማዊ ህጋዊና ሰጥቶ መቀበል መሰረት ባደረገ አካሄድ ብቻ እንዲፈታ እጠይቃለሁ። ኢትዮጵያ የባህር በር ተጠቃሚነቷን ለማረጋገጥ ሰላማዊና በህጋዊ መንገድ ቅድሚያ ሰጥታ እየሰራች ነው። ከዚህ ባለፈም ግን ኢትዮጵያ የባህር በር አይገባትም የሚለው ሀሳብ ቅቡል አይሆንም። ኤርትራ ህዝብ አሁንም ወንድም ህዝብ ነው። ምስኪን ህዝብ ነው። አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት፣ መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም።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 አሁን ሸመግንላችኋለን፣ ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ መሄድ አይመስለኝም። ጉዳዩ ሚሊዮን ፐርሰንት እርግጠኛ ነኝ፣ ኢትዮጵያ ተዘግታ አትኖርም ማንም ፈለገም አልፈለገም። እና የተከበረው ምክር ቤት ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም።